ዛሬ የምንገኘው በእግር ኳስ ዓለም ውስጥ ትልቅ ስፍራ ከሚሰጣቸው፣ በደምና በላብ ከተጻፉ የታሪክ ማህደሮች ውስጥ አንዱ በሆነው ታላቅ ፍልሚያ ላይ ነው። ይህ ተራ ጨዋታ አይደለም፤ ይህ የክብር፣ የማንነትና የበላይነት ጥያቄ የሚነሳበት መድረክ ነው። በአንድ በኩል በውጤት ቀውስ ተመቶ፣ በብስጭት ደመና ስር ሆኖ ከብሔራዊ ቡድን ጨዋታዎች መልስ የሚጠብቀው ቁስለኛው የሜርሲሳይዱ አንበሳ ሊቨርፑል፤ በሌላ በኩል ደግሞ በራስ መተማመኑን እያገኘ፣ በአዲስ መልክ ለመነሳት የሚታትረው የኦልድትራፎርዱ ቀይ ሰይጣን ማንችስተር ዩናይትድ! ከሁለት ሳምንታት ረጅም የብሔራዊ ቡድን ጨዋታዎች ረፍት በኋላ የፕሪሚየር ሊጉ መድረክ ሲመለስ የስምንተኛ ሳምንት ተጠባቂ ጨዋታ በአንፊልድ ሊቨርፑልን ከማንችስተር ዩናይትድ ያገናኛል። ይህ የሱፐር ሰንዴይ ዋነኛ አጀንዳ የሆነው ጨዋታ ለሁለቱም ክለቦች ከ ከሶስት ነጥብ በላይ ትርጉም አለው። ይህ የማንቅያ ደው ወል ይህ የዳግም መነሳት መግለጫ ሊሆን የሚችል ወሳኝ ፍልሚያ ነው። ታሪክን ስናስታውስ ከሁለት ዓመታት በፊት አንፊልድ ላይ የተመዘገበውና በማንኛውም የዩናይትድ ደጋፊ ሕሊና ውስጥ እንደ ቅዠት የተቀረጸው ያ የሰባት ለባዶ ሽንፈት አይረሳም። ነገር ግን ከዚያ ወዲህ በዚህ ታሪካዊ ስታዲየም የተደረጉት ያለፉት ሁለት ጨዋታዎች ባቻ ውጤት ተጠናቀዋል። የሊቨርፑልን ወቅታዊ አቋም ስንመለከት ደግሞ ይሄኛው ፍልሚያ ለቀዮቹ ቀላል ምሽት ይሆናል ብሎ መገመት በእጅጉ ያዳግታል። ውስ ዛሬ ወደ አንፊልዱ ታላቅ ፍልሚያ ከመጓዛችን በፊት የሁለቱንም ቡድኖች ወቅታዊ ሁኔታ፣ የታክቲክ አሰላለፍ፣ የጉዳት ስጋቶችንና ይህንን ጨዋታ ሊወስኑ የሚችሉ ቁልፍ ጉዳዮችን በጥልቀት እንመረምራለን። አብራችሁን ቆዩ። አርኔ ስሎት ሊቨርፑል ወደ ብሔራዊ ቡድን ጨዋታዎች ያመራው በከፍተኛ የብስጭት ስሜት ውስጥ ሆኖ ነበር። በሁሉም ውድድሮች በተከታታይ ለሶስተኛ ጊዜ ሽንፈትን አስተናግዶ በስታንፎርድ ብሪጅ በቼልሲ የደረሰበት የሁለት ለአንድ ሽንፈት የሊጉን መሪነት ለአርሰናል ከማስረከቡም በላይ በቡድኑ መዋቅር ውስጥ ያሉ ከባድ ችግሮችን አጋልጧል። ያንን የቼልሲን ጨዋታ ወደ ኋላ መለስ ብለን ስንመለከት ሊቨርፑል ገና ከጅምሩ ነበር የቀዘቀዘው። ቼልሲዎች በመጀመሪያዎቹ 15 ደቂቃዎች ውስጥ በሞይሰስ ካይሴዶ ከሳጥኑ በተቆጠረች አስደናቂ ምት መሪ መሆን ችለው ነበር። ሊቨርፑል ብዙም ሳይቆይ በዶሚኒክ ሶቦስላይ አማካኝነት ጥሩ ያቻነት እድል ቢያገኝም አጨራርሱ ላይ ቁርጠኝነት ጎድሎት ነበር። ይህ ቅጽበት የሊቨርፑልን የመጀመሪያ አጋማሽ ቁልጭ አድርጎ የሚያሳይ እርስ የሌለው የማጥቃት እንቅስቃሴና የሐሳብ ድርቀት። ከረፍት መልስ ኮዲ ጋክፖ ከአሌክሳንደር ኢሳ ጋር በጥሩ ቅብብል የፈጠራትን ኳስ ወደ ግብነት ቀይሮ ተስፋን ቢሰጥም በጨዋታው መገባደጃ ላይ ወጣቱ ኤስቴቫዎ ዊሊያን ከግብ ክልል ውስጥ አግኝቶ በመታት ለቼልሲ ድራማዊ ድልን አስገኝቷል። ይህ ሽንፈት ሊቨርፑልን 15 ነጥብ ላይ እንዲቀመጥ ቢያደርገውም ከውጤቱ በላይ አሳሳቢ የነበረው የአጨዋወት ስልቱ ነበር። በር ቡድኑ ምንም አይነት መነሳሳት፣ ፍሰትና የመከላከል ጥንካሬ የሌለው ሆኖ ታይቷል። ለዚህ ድክመት ዋነኛ ምክንያት ተብሎ የሚጠቀሰው ደግሞ ቁልፉ ተጫዋቹ ትሬንት አሌክሳንደር አርኖልድ አነመኖሩ ነው። የሱ እንደ መለያው የሚታወቁት ከጥልቀት የሚነሱ ረዣዥም ኳሶች በሌሉበት የሊቨርፑል የጨዋታ አጀማመር የተበታተነ ይመስል ነበር። እንደ ፍሎሪያን ወርትዝ ያሉ ተጫዋቾች ኳስ ለመቀበል በጣም ወደ ኋላ መምጣት ግድ ብሏቸው ነበር። ይህም በመጨረሻው የሜዳ ክፍል ላይ ያላቸውን የማጥቃት ስለት አደብዝዞታል። አሰልጣኝ አርኔ ስሎት ከኋላ መስመር ጀምሮ ጨዋታን የመገንባት ፍልስፍናቸው ላይ ጽኑ ቢሆኑም አሁን ያሉት ተከላካዮቻቸው ግን ይህንን ስልት በሚገባ ለመተግበር የሚያስችል የኳስ ጥራት የላቸውም። ኢብራሂማ ኩናቴ በጥንካሬውና በአእምሮ ቢታወቅም በከፍተኛ ጫና ስር ሲሆን ይቸግራል። አዲሱ ፈራሚ ሜሎሽ ኬርኪዝ ደግሞ ኳስ በእጃቸው በሚሆንበት ጊዜ እንደ ሦስተኛ አማካይ ተከላካይ ሆኖ የመጫወት ሚናን ገና አልተለማመደውም። በአማካይ ደግሞ ሌላ የራስ ምታት አለ። የሊቨርፑልን ጨዋታ ምት ይመራል ተብሎ የሚጠበቀው አሌክሲስ ማካሊስተር አሁንም የቀድሞ ብቃቱ ጥላ ስር ያለ ይመስላል። ይህ አርጀንቲናዊ የጨዋታ አቀጣጣይ በአደገኛ ቦታዎች ላይ ኳስ እያጣና በተጋጣሚ ተጫዋቾች በጠባብ ክትትል ስር ሆኖ እንደ ቀድሞ ጨዋታን መቆጣጠር ተስኖታል። አብዛኛው ጊዜ የማንችስተር ዩናይትድ ስም በጨዋታ ዝርዝር ላይ ሲታይ የሊቨርፑል ደጋፊዎች ብዙም እንቅልፍ አያጡም ነበር። ባለፉት ጥቂት የውድድር ዘመናት ይህ ባላንጣነት ሙሉ ለሙሉ ወደ ሊቨርፑል ያጋደለ ነበር። አሁን ግን ዩናይትዶች ምንም እንኳን ወደ አንፊልድ እንደ አነስተኛ ግምት ተሰጥቷቸው የሚጓዙ ቢሆንም፣ በውስጣቸው ግን ትልቅ እምነትና መነሳሳትን ይዘው ነው የሚመጡት። በውድድር ዘመኑ መጀመሪያ ላይ ከነበራቸው ስድስት ጨዋታዎች ሶስቱን በመሸነፍ አስደንጋጭ አጀማመር ያደረጉት የሩበን አሞሪም ልጆች በመጨረሻ ትክክለኛውን መንገድ የያዙ ይመስላሉ። በቅርቡ በኦልድ ትራፎርድ ሰንደርላንድን ሁለት ለባዶ ያሸነፉበት ጨዋታ በተከታታይ ለሶስተኛ ጊዜ በሜዳቸው ያገኙት ድል ብቻ አልነበረም፣ ለአሰልጣኝ አሞሪም በኃላፊነት ሀምሳኛ ጨዋታቸውም ነበር። ሜሰን ማውንት ገና በአስረኛው ደቂቃ ላይ በሚገርም እርጋታ ግብ ሲያስቆጥር፣ ቤንጃሚን ሼሽኮ ደግሞ እንደ አጥቂነቱ በሚጠይቀው ስለት ሁለተኛውን ግብ ከአጋማሽ በፊት አስቆጥሯል። በሁለተኛው አጋማሽ ምንም እንኳን ተጨማሪ ግብ ባይኖርም ዩናይትድ ሙሉ በሙሉ ጨዋታውን ተቆጣጥሮ ነበር። ኳስ ሲይዙ፣ በስርዓት ሲከላከሉ፣ በጥምረት እንዲሁም በፕሪሚየር ሊግ የመጀመሪያ ጨዋታውን ባደረገውና ምንም ግብ ባላስተናገደው ግብ ጠባቂ ሴኔ ላመንስ መነሳሳት ታግዘው ነበር። ለመጀመሪያ ጊዜ በዚህ የውድድር ዘመን ማንችስተር ዩናይትድ የተመጣጠነ ቡድን መስሎ ታይቷል። ጠንካራ የተከላካይ ክፍል፣ ዓላማ ያለው የማጥቃት እንቅስቃሴ፣ የአሰልጣኝ አሞሪም የጣት አሻራ በቡድኑ ላይ በግልጽ መታየት ጀምሯል። አማዲ ዲያሎና ዲያጎ ዳሎት የመስመር ተከላካዮችን ወደ ዳር በመሳብ ለመሃል አጥቂዎች ክፍተት ሲፈጥሩ ብሩኖ ፈርናንዴዝ ሜሰን ማውንት እና ብሪያን ቤሞ ደግሞ በመስመሮች መካከል በሚገኙት ሃፍ ስፔስ በሚባሉ ቦታዎች ላይ በመንቀሳቀስ አስፈሪ የማጥቃት ጥምረቶችን ይፈጥራሉ። በፊት መስመር ላይ ደግሞ ቤንጃሚን ሼሽኮ የታርጌት ማን ሚናን በሚገባ እየተወጣ ኳስ እያደላደለ እና በዙሪያው ላሉት ተጫዋቾች እንቅስቃሴን ነጻ እያደረገ ነው። ነገር ግን ይህ ተስፋ ሰጪ ለውጥ ቢኖርም ጥያቄዎች አሁንም አሉ። ያን ያንን የሰንደርላንድ እንድል ከማግኘታቸው አንድ ሳምንት በፊት በብሬንትፎርድ 3 ለ1 መሸነፋቸው አሁንም የቡድን ወጥነት አልባነት እንዳለበት ማስታወሻ ነው። ለአሞሪምና ለደጋፊዎች አሁን በጣም የሚያስፈልጋቸው ነገር ቢኖር ተስፋና ችግሩን አልፈነዋል የሚል እምነት ነው። አዎ ሊቨርፑል ላለፉት ጥቂት ዓመታት በዩናይትድ ላይ የበላይነት ነበረው። ነገር ግን የአርኔስ ሎት ቡድን በአሁኑ ሰዓት የታክቲክ ማንነቱን ለማስተካከል እየታገለ ባለበት ወቅት ማንቸስተር ዩናይትድ እድል እንዳለ ሊያሸተው ይችላል። በታሪክ ይህ ባላንጣነት በእግር ኳስ ዓለም ውስጥ የማይረሱ ምዕራፎችን ጽፏል። በሁሉም ውድድሮች በተገናኙባቸው 243 ጨዋታዎች ማንቸስተር ዩናይትድ በዘጠና አንድ ድሎች አሁንም የበላይነቱን ሲ ሊቨርፑል 82 ጊዜ አሸንፏል፣ 71 ጊዜ ደግሞ አቻ ተለያይተዋል። ነገር ግን በቅርብ ዓመታት ሚዛኑ በግልጽ ተቀይሯል። ባለፉት 14 የፕሪሚየር ሊግ ግንኙነቶቻቸው ዩናይትድ ማሸነፍ የቻለው አንድ ጊዜ ብቻ ነው። በሜይ 2025 አንፊልድ ላይ ያደረጉት የመጨረሻው ፍልሚያ በሁለቱም በኩል በማያቋርጥ የማጥቃት እንቅስቃሴ ታጀበና በሁለት ለሁለት አቻ ውጤት የተጠናቀቀ ነበር። እና በርግጥ ያ በ2022-2023 የውድድር ዘመን የደረሰባቸው የሰባት ለባዶ ውርደት በማንኛውም የዩናይትድ ደጋፊ ትውስታ ውስጥ እንደ ጠባሳ የሚኖር ነው። ነገር ግን ያንን መርሳት የሌለብን በዚያው የውድድር ዘመን መጀመሪያ ላይ በኦልትራፎርድ ዩናይትድ ሊቨርፑልን ሁለት ለአንድ ማሸነፉ ነው። ይህም የኤሪክ ቴንሃግ የመጀመሪያ ጉልህ ድሎች አንዱ ነበር።

ታላቅ ፍልሚያ ስንመጣ ሊቨርፑል ብዙ የሚያሳስቡት ነገሮች አሉ። አብዛኞቹ ደግሞ በጉዳት ዙሪያ የሚያጠነጥኑ ናቸው። ኢብራሂማ ኮናቴ የቼልሲውን ጨዋታ መጨረስ ባለመቻሉ ለዚህ ጨዋታ እንደማይደርስ ተረጋግጧል። አሊሰን ቤከር አሁንም ከጉዳቱ አላገገመም። ዋታሩ ኤንዶም በጉዳት ምክንያት የጃፓን ብሔራዊ ቡድን ስብስብ ውስጥ አልተካተተም። ከሁሉም በላይ አስደንጋጩ ዜና ግን ወጣቱ ተከላካይ ጆቫኒ ሊዮኒ በከ ባድ የጉልበት ጉዳት እስከ 2026 መጨረሻ ድረስ ከሜዳ መውጣቱ ነው። ራያን ግራቨንበርግ በልምምድ ላይ መጠነኛ ጉዳት ቢያጋጥመውም ለጨዋታው ይደርሳል ተብሎ ይጠበቃል። በዚህ ሁኔታ የሊቨርፑል የሚጠበቀው አሰላለፍ ይህን ሊመስል ይችላል። በግብ ጠባቂነት ጆርጂ ማማርዳሻቪሊ፣ በተከላካይ መስመር ጄሬሚ ፍሪምፖንግ፣ ጆ ጎሜዝ፣ ቨርጂል ቫንዳይክና ሜሎሽ ኬርኪዝ፣ በአማካይ ክፍል አሌክሲስ ማካሊስተር፣ ራያን ቫቨንበርግ እና ዶሚኒክ ዞቦስላይ በአጥቂ መስመር ደግሞ ኮዲ ጋክፖና ሞሐመድ ሳላህ አሌክሳንደር ኢሳክን ከጎን በመደገፍ ይጫወታሉ ተብሎ ይጠበቃል። ለሊቨርፑል መልካሙን ዜና በዚህ የውድድር ዘመን በሜዳቸው አንፊልድ ያደረጓቸውን ሶስቱንም የሊግ ጨዋታዎች ማሸነፋቸው ነው። የኮፕ የደጋፊዎች ድምፅ አሁንም ስታዲየሙን ወደ ምሽግነት ይቀይረዋል። በሌላ በኩል ማንችስተር ዩናይትድም የራሱ የ የጉዳት ስጋቶች አሉት ንሳኤር ማዝራዊ በውድድር ዘመኑ ሶስት ጊዜ ብቻ የተጫወተ ሲሆን ሌላው ቁልፍ ተከላካይ ሊሳንድሮ ማርቲኔዝ ደግሞ ከጉዳቱ እያገገመ ቢሆንም እስከ ጥቅምት መጨረሻ ድረስ ወደ ሜዳ ይመለሳል ተብሎ አይጠበቅም። ስለዚህ የሩበን አሞሪም የሚጠበቀው አሰላለፍ ይህን ይመስላል። በግብ ጠባቂነት ሴኔ ላሜንስ በሶስቱ የተከላካይ መስመር ሌኒዮሮ፣ ማቲያስ ዲሊክትና ሉክሾ በመስመር ዲያጎ ዳሎትና አማድ ዲያሎ ሲጫወቱ የመሐል ሜዳውን ደግሞ ካሴሚሮና ብሩኖ ፈርናንዴዝ ይቆጣጠራሉ። ከፊት ደግሞ ብራያም ቤሞና ሜሰን ማውንት በቅርብ ጊዜ በዩናይትድ የማጥቃት እንቅስቃሴ ላይ ቁልፍ ሚላ እየተጫወተ የሚገኘውን ቤንጃሚን ሼሽኮን ይደግፋሉ። በዚህ ጨዋታ ላይ ከሚጠበቁት ቁልፍ ጉዳዮች አንዱ የሩበን አሞሪም ደፋር አቀራረብ ነው ወደ አንፊልድ የሚመጡ አብዛኞቹ አሰልጣኞች ወደ ኋላ አጥቅተው በመልሶ ማጥቃት ላይ ሲመሰረቱ አሞሪም ግን ይህንን ለማድረግ ፈቃደኛ አይመስልም ቡድናቸው በዚህ የውድድር ዘመን በማንችስተር ሲቲ ላይ እንኳን ኳስን ለመቆጣጠር መሞከሩ የአዲስ ማንነታቸው ማሳያ ነው የማይፈሩ ቀዳሚውን እርምጃ የሚወስዱና ጨዋታን ለመቆጣጠር የሚ ጓጉ ይህንን ትንሽ የተናጋውን የሊቨርፑል ቡድን ሲገጥም አሞሪም ፍልስፍናውን ለመፈተን እንደ ትክክለኛ እድል ሊያየው ይችላል። ምንም እንኳን አደገኛ ቢሆንም አንፊልድ አሁንም ከእግር ኳስ አስፈሪ ሜዳዎች አንዱ ነው፣ በተለይ ሊቨርፑል ከጫና ለመውጣት ድልን በጣም በሚፈልግበት ሰዓት። መድረኩ ተዘጋጅቷል። የዩዊል ኔቨር ዎክ አሎን ዝማሬ በአየር ላይ ይናኛል። ክብርና ማንነት በመስመር ላይ ናቸው። ሁለት የተለያየ ስሜት ውስጥ ያሉ ቡድኖች ይጋጠማሉ። የቆሰለው የሊቨርፑል ግዙፍነት ከዩናይትድ የወጣትነትና የተስፋ መንፈስ ጋር። ሁሉም ነገር የሚያመለክተው ለፕሪሚየር ሊግ ድራማ የሚመጥን እሳት የሚተፋ የሱፐር ሰንዴይ ፍልሚያ እንደምንመለከት ነው። ውድ የእግር ኳስ ቤተሰቦች፣ የዛሬው ትንታኔያችን ይህን ይመስል ነበር። እናንተስ ምን ትላላችሁ? የዚህ ታላቅ ጨዋታ ውጤት ምን ሊሆን ይችላል? ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆንን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።